አልቀሰጭ ኦሆ ምን ብለ ሰባት ጥያቄ ጽፈ መጣሃል? አዎ ሀረር ገብቼ አረማያ ሐራሞት አደል የምትባል ሰፈራ ያለው እዛ ከተማ ላይ በባለስልጣንነት ስንሰራ ያለው ናውጣ። እዚህ ወጥቼ ጅማ ገባው። አራት ዓመት ትምህርት የሚማረው ልጅ ነው። እዛ ወጥቼ አየው። አንድ ልጅ ያየው የትርፍ አንጀት መቶበት ኦፕራሽን የሆነ ልጅ ነው። ሁለተኛ አጫሉና ያየው፣ ኤቢሴና ያየው፣ መስከረምና ያየው፣ የሁሉም ሆይ ሳፈርኳ አራት ኪሎ ዩኒቨርሲቲ የሚማረው ልጅ አራት ዓመት የሚማረው ልጅ ይማራል። ጣላት ግን ሁሌ ፈልጓል፣ በየመንገዱ ይወድቃል። አሁን ጣላት ከስድስት ቀን በኋላ አንተ ዝ ያለ ከባድ የሆነ ስልክ ሐራማ ያለ ለተነቀለ ወንድሙ ወንድሙ፣ ማን ነው ላንተ ነው? ይሄን ስልክ እግዚአብሔር አፍርሻለሁ ብለውኛል። አሁን ደስ ይበል። ከልጆች መካከል በተለይ አጫኑ አጫኑ ሙስሊም ይሁን ዝማሬ ቀባታ ዘማሪ ነው ይሄ ልጅ ግን ጠላት በኃይል ይፈልገዋል። ያው ጌታ በኢትዮጵያ ምድር ለሚነሱ ዘማሪ ብቻ ሳይሆን ነቢያቶች መካከል አሜን። ከዚህ ሰዓት ጀምሮ ሰይጣንም ሰዎችም በእናንተ ላይ ያስቀመጡት አዋጅ ይፈርሳል። አሜን። የኪሳራ አዋጅ ዛሬ ይፈርሳል። አሜን። የሐዘን አዋጅ ዛሬ ይፈርሳል። አሜን። የበሽታ አዋጅ ዛሬ ይፈርሳል። አሜን። አንድ ሰው ጨሆ ፈረሰ ይበለኛ ፈረሰ በጌታ ፊት አልቅሰ ጮኸ። ምን ብለህ ሰባ ጥያቄ ጽፈ መታል። ከዚህ ወጣሁ ሐረማያ ገባሁ። ሐረማያ ወጥቼ ሐረር ገብቼ ሐረማያ አደል የምትባል ሰፈራ ያለው እዛ ከተማ ላይ በባለስልጣንነት ስንሰራ ያለው ናውጣ አለብቻ ጨብጨባችሁ ጨብጨባችሁ ለጌታ ክብር ከፍ ይበር። እሺ ዛሬ ተፈውሼ፣ በል ዛሬ ተፈውሼ። ግፊት ግፊት፣ ድጋም ግፊት ግፊት ያሰቃያሃል፣ ያመሃል። ወደ ቤት ገባውኝ፣ ሚስትን አየዋት፣ አስተማሪዋን መስከረምን እግሯ ይታመማል፣ ጭንቅላቷ ይታመማል፣ እጇ ይታመማል፣ ገባው። ከዚህ ወጥቼ ጅማ ገባው። አራት አመት ትምህርት የሚማረው ልጅን አየው አየው። ከዛ ወጥቼ አየው። አንድ ልጅ ያለው የትርፍ አንጀት መቶበት ኦፕራሲዮን የሆነ ልጅ ነው ያለው። ሁለተኛ አጫሉ ነው ያለው። ኤፒሴ ነው ያለው። መስከረም ነው ያለው። የሁሉም አዋይ ሳፈርፋል አሁን ታጭም ጨባለሁ ሲ ከዚህ በላይ ለጌታ ክብር ይገባ። ጌታ ኢየሱስ ምስክሬ ነው። ዘርጉጆቻችሁ ጌታ ኢየሱስ ምስክሬ ነው። ዘርጉጆቻችሁ ምን አያለው? ዳዊት በጠላቶቼ ፊት ለፊት ራሴን በዘይት ያው፣ ጌታ ምስክሬ ነው። ስልሳ አንድ ልጆች ላይ የማይቆራረጥ መንፈስ፣ ለትውልድ የሚያደርግ መንፈስ፣ ከተማ የሚያስገባ መንፈስ፣ ገጠሩን አሳልፎ የሚሰጥ መንፈስ፣ አሜን ብሎ ለተዘጋጀ ዛሬ ይሆንለታል። ቁጭ በሉ። አጠገብ ያለው ገፋር ግን፣ ከዛሬ በኋላ በለው። ከዛሬ በኋላ ነገሬ ይቀየራል በለው። ታሪክ ይለወጣል በለው። ታሪክ ይለወጣል፣ አዋጅ ይገለበጣል በለው። ያ ያዘናችሁበት ጉዳይ ዛሬ ለመልካም ይቀየራል። አሜን። ሰባቱን ጥያቄ ስጠኝ እስቲ ሰባቱን ጥያቄ ዲላ ሀሶ ብራቬኒ አማውንታ ፓራ ዲያላ ቫንታ ካያ። በቂ ተቀበልኝ እስቲ። ኢየሱስ ጌታ ነው። መልሳለሁ እስቲ። ዛሬ በለው። ዛሬ ነገር ተቀይሮ ዋና የሚያስጨንቅ ግፊት ሁለተኛ የሥራ ለውጥ ነው የምትፈልገው የስራ ሽግግር ሶስተኛ በጣም የሚቸገር አራት ኪሎ ዩኒቨርሲቲ የሚማረው ልጅ ጅማ ላይ አራት ዓመት አራት ዓመት የሚማረው ልጅ ይማራል ጠላት ግን ሁሌ ይፈልገዋል በየመንገዱ ይወድቃል አሁን ጠላት ከስድስት ቀን በኋላ አንተ ዝ ያለ ከባድ የሆነ ስልክ ሀራማ ያ ላይ ለተረቀለው ወንድሙ ወንድሙ ማነው ለአንተ ነው ይሄን ስልክ እግዚአብሔር አፍርሻለሁ ብሎኛል ጭብጨባ ስጠራ ወዳጅ ከተፍትላል ቀንበሬ ሰባብረ ታሳርፈኛል ደስ ይለኛ ስጠራ ኢየሱስ ከተፍትላል ቀንበሬ ሰባብረ ታሳርፈኛል ደስ ይለኛ ስጠራ ኢየሱስ ከተፍትላል ቀንበሬን ሰብረህ ታሳርፈኛለህ። ደስ ይለኛ። ላንተ ይሁን አምልኮ፣ ላንተ ይሁን ምስጋና፣ ላንተ ይሁን እልልታ፣ ላንተ ይሁን ጭብጨባ። ይገባሃልና ጌታዬ ይገባሃል። ከፍ አርጉ፣ ከፍ አርጉ እጆቻችሁን፣ ልጸልይላችሁ። ከፍ አርጉ እጆቻችሁን ወደ ላይ። ከዚህ ሰዓት ጀምሮ ሰይጣንም ሰዎችን በእናንተ ላይ ያስቀመጡት አዋጅ ይፈርሳል። አሜን። የኪሳራ አዋጅ ዛሬ ይፈርሳል። አሜን። የሐዘን አዋጅ ዛሬ ይፈርሳል። የበሽታ አዋጅ ዛሬ ይፈርሳል። አሜን። አንድ ሰው ጮሆ ፈረሰ ይበለኛ። ፈረሰ ከቤታችሁ ላይ ዛሬ ፈረሰ። አሜን። ከልጆቻችሁ ላይ ዛሬ ፈረሰ። አሜን። አስራ አንድ ሰዎች ላይ እዚህ ጉባኤ ከተቀመጣችሁ ሰዎች ላይ የግፊትን በሽታ እግዚአብሔር አንስቻለሁ ብሎኛል። አሜን። አደጋ ቢያለውን ግፊት ቢያማችሁ ቁሙ እስቲ በእግሮቻችሁ ግፊት የሚያማች ሰዎች ቁሙ እስቲ ቶሎ ቶሎ ብላችሁ፣ ግፊት የሚያማች ቶሎ ብላችሁ ቁሙ። ወደ 11 ሰዎች ሲፈወሱ አያሉ ቁሙ እስቲ ቶሎ ብላችሁ 1፣ 2፣ 3፣ 4፣ 5 አንሳለኝ እጃችሁን 6፣ 7፣ 8 ዘጠኝ 10። አንድ ሰው ይቀረኛል። 11ኛ፣ 11 ከፍ አድርጉ እጆቻችሁን። ለዚህ ሰውዬ የጸለይኩኝ አስራ አንዳችሁም ተፈውሳቸዋል። አሜን እኔ ከፍ አድርጌ ከፍ አድርጉ የትኛውም እዚህ ያላችሁ ብቻ አይደለም፣ በየቤቱ ያላችሁ በዚህ ሚዲያ የምትከታተሉኝ? በግፊት በሽታ የምትሰቃዩ አዩ እግዚአብሔር ብሎኛል ይሄንን አዋጅ አሁን አፍርሻለሁ አሜን ይሄንን አዋጅ አሁን አፍርሻለሁ በአረብ ሀገር በሰሜን በደቡብ በምስራቅ በዚህ በሽታ የምትጨነቁ ሰዎች በዚህ ፌስቡክ ላይቭ ስትሪም የምትከታተሉኝ አሁን ፈውስ አለፈ አሁን ፈውስ አለፈ አሁን ፈውስ አለፈ አንድ ሰው ዘሎ አሜን ይበለኝ ይሁንለት አሁን ደስ ይበል ከዛሬ በኋላ በል ከዛሬ በኋላ ተፈውሳችኋል አስራ አንዳችሁም ትመሰክራላችሁ እስቲ ከዛሬ በኋላ በል። ከዛሬ በኋላ እግዚአብሔር አምላክ እግዚአብሔር አምላክ ጣልቃ ገብቶ ጣልቃ ገብቶ ነገሬ ተቀይሮ ነገሬ ተቀይሮ አንተ እዛ ሰላምና ጸጥታ ላይ ትንቀሳቀሳለህ፣ ትሰራለህ። ዘላህ አላፊነ አላፊምነ አንድ ክፍለ ከተማ ናቁም። እዚህ ጋር ይሄ ሰው ለራሱ ብቻ አይደለም ለሀገር የሚሆን ለትውልድ የሚሆን ለሁሉም የሚሆን በተለይ ለአንተ የጸለኩ ቤት ገብቼ መስከረምን ሳይ ጭንቅላቷን ያማታል፣ ትሰቃያለች፣ ሁሌ ጠዋት ማታ፣ ጠዋት ማታ ይሄ በሽታ እግዚአብሔር አሁን ካንተ ላይ ጄንስ አነሳ። ከእሷ ላይ ተነቀለ። አሜን። ዘርጉጆቻችሁን ከቤታችሁ ላይ ከህይወታችሁ ላይ በሽታ ነቅያለሁ። አሜን። አሁን ደስ ይበል። ከልጆች መካከል በተለይ አጫሉ አጫሉ፣ ውስጡ ላይ ልዩ የዝማሬ ቀባታ ያለው በጣም ኃይለኛ ዝማሬ ነው፣ ዘማሪ ነው። ይሄ ልጅ ግን ጠላት በኃይል ይፈልገዋል። ያው ጌታ ለኝ በኢትዮጵያ ምድር ከሚነሱ ዘማሪ ብቻ ሳይሆን ነቢያቶች መካከል አሜን። ልጸልይላችሁ ለሱ ልጅ እየጸለይኩኝ የእናንተ ልጆች ተቀቡ። አሜን። ውሰዱ፣ ተቀቡ። አሜን። እስቲ ጅን ከፍ አድርግና ከዛሬ በኋላ በል፣ ከዛሬ በኋላ የኔ ብቻ ሳይሆን የኔ ብቻ ሳይሆን ቤተሰቦቼ፣ ቤተሰቦቼ፣ ልጆቼ፣ ልጆቼ፣ ይቀባሉ፣ ይቀባሉ አሜን ላለ ጴንጤ ይሁንለት። አሜን አሁን ደስ ይበል። አጫሉ ያገለግላል። ኤቢሴ ያገለግላል። መስከረም ተፈውሳለች። ወንድሙ ግፊት ካንተ ሕይወት ላይ እዚህ አካባቢ ደግሞ በጣም ያማሃል፣ ያሰቃያል፣ ያስጨንቃል። ኩላሊትን ያማሃል፣ ያስጨንቃል። አሁን አለን ጌታ ግፊት በአንተ ላይ ኩላሊት አካባቢ የወጣውን አዋጅ፣ እግሬ ላይ ያለውን አዋጅ፣ ባለቤት መስከረም ላይ ያለው ጭንቅላቷ ላይ ያለውን አዋጅ፣ ኩላሊቷን ያማታል፣ ወገቧን ያማታል፣ በጣም ትሰቃያለች። አስተማሪ ናት። አሁን ጌታ እንደዚህ ብሎኛል። በአንተ ቤት ውስጥ የተቀመጠውን ይሄን መንፈስ ዛሬ ሰብር ያለው፣ አሜን። አሁን ከዚህ ወጥተህ ወደ ሀገር ስትሄድ ጠላት ያዘጋጀው ትልቅ አዋጅ እያለ ያ አዋጅ ተገልብጦ ግን ትልቅ የስራ እርከን አንተ በቅርብ ጊዜ አዲስ አበባ ትገባል። አሜን። እልቱ አጀምጫባችሁ ይሰማ ለጌታ ክብር። ከዚህ በላይ ደስ ይበልህ። ወንድሙ ደስ ይበልህ። በምስጋና ትመጣለህ። አዋጅ ተገልብጧል። ነገር ተቀይሯል። ቁጭ በል። ቁም። እስቲ አንተ ሰላም ነው? ይህን የመጣው እስኪ ዛሬ በል እስቲ። ነገሬ ይቀየራል። ታሪኬ ይለወጣል። ታሪክህ ይለወጣል። ታሪክህ ይለወጣል። ካለበት ትወጣለህ። ለሱ አትጨነቅ። ታሪክህ ይለወጣል። ታሪክህ ይለወጣል። ተባርኬ ተባርኬ። ለበረከት ጋርመንት አካባቢ ምን አለ አንተ? አዎ። ምን አለ? ቸርች ቸርች አለ። አዎ። ታገለግላለህ እዛ ታገለግላለህ። አንተ ዋነኛ መሻትህ ገንዘብ ሀብት ብር አይደለም፣ አይን እንዲከፈት ነው። ሌላ አፈልግም። አዎ። ናውጣ። ታዲያ በዛ ጋር ምን ትሰራለህ? ለጌታ ክብር። አንተስ ቆይ ኢየሱስ ጌታ ነው አባ። ይህ ሰው ሁሌ ለሊት ለሊት ሂልማይቶ ለሊት ለሊት አንተን ነው የሚያየሁት አንተን ነው የሚያየው፣ አይኔን በማር እንደዚህ ስትቀባ ለጌታ ክብር አምጥ። ውስጥ እግዚአብሔር ምስክሬ ነው። ለዚህ ሰው እየጸሌኩኝ የአስራ ሰባት ሰዎች አይን ሲከፈት እያየሁ ነው። ወይኔ ወይኔ ወይኔ ወይኔ ወይኔ